አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እድና ተከበራችሁ ይሁን ማማር ቤተሰቦች እንዴት ናችሁ? ሰላም ናችሁን? አልሀምድሊላ እንዴት ናችሁ? ሁሉ እንዴት ነው? ስራ ጋር እንዴት ናችሁ? ሰብስክራይብ ያላረጋችሁ ስድስት ሰብስክራይብ አታደርጉኝም? ኮመንት እየጣፋችሁ አስተያየታችሁን ስጡኝ እላችኋለሁ። ንደች ዬ እንዴት ነው አዋል ሹ የጣፈሸኝ ዜ እንዲሁ ተዛረኝ ማቀረጥም ላይክ ያለ ብዬ ማለት ነው። የኔ ሃዲጋና እኔ መዝናኛዬ እንግዲህ ሆና ነው ተፈጀን ጊዜ መጥቻ ያው እንትን ብዬ ቁጭ ብዬ ነው። እንዴት ናችሁ? እንዴት ነው አዋል ስራ እንዴት ይዟችኋል? እናም ሰብስክራይብ አያረጋችሁ ዴት ያበረታችሁኛ አገሬ ልዩ ሰብስክራይብ አርጉ።

እንደዛ አልበልኝ እየሳቃችሁ ብዬ ነበረ መጀመሪያ። እንደዛ ስል እያልኩ ጊዜ አሁን ላይ ብን ምናምን መግባት ለመርኩኝ እላችኋለሁኝ። ብት እየሰብስክራይብ አድርጉና በረታቱኝ። አልሐምዱሊላሂ። አሁን ያው ዶላር እየቆጠረ ነው። ዶላሩን ስቆጥር እንዲያካፈላችሁ አትጨክኑብኝ እላችኋለሁኝ። እና አበረታቱኝ። በጣም እየደከመኝ እየደከመ እየደከመኝ ነው። ቪዲዮ ራሱ ለመስራት እንደዚህ ቪዲዮ ለመስራት ጭንቅ አለው። ራሱ ለማውራት ምናምን ምን እናውራ ምንድን ነው የሚሰራው? እንደገና ደግሞ ሀረቤ ቁጭ ብለን የምንቀርጠው ነው ምናምን ጭንቅና፣ በርግጥ እኔ ምግብ ሰራለው ሁሉ ነገር ሰራለው። እኛን ሁላ ቪዲዮ ብለቅ ምግቡ ስራም ትምህርት ይሆናል ብዬ አስብ ነበር፣ ግን ሴትዮ ያፈልግም? ምግባቸው እንዲቀረጥ ስለማፈልግ ነው እንጂ ብዙም ሰራው ነበረኝ ግን እንደዛ ለውን ስለማይፈቀድ እንደገና አረቤ ነው ተጨቆና የተመቀመጠው። ስለዚህ ቪዲዮ ምቀረጠው የለኝም። ወጣ ወደ ጀዛ ምናምን ነው የሚሆነው። ያንም የተለየ ቪዲዮ አኖረ ማለት ነው። ያው እናንተ ግን ለፈጣሪዎች መቼም ደህና ወሬ ባይኖራትም ላላ ብለን ነው የምናያብላችሁ። አግማሻችሁም እንደዛ ይላችሁ። ቪዲዮና አኑሩት አሁን ማስታወቂያ ስለሚቆጠር ማስታወቂያውን ሳታሳልፉ ብታውሊ ለኔ ዲስ ይለኛል። እላችኋለሁ ያኔ ኢንሻአላ። አሁን ዴት ታይታ የተለየ ነገር ቪዲዮ የለቀኩብን ነው ምናምን ብያስብ ሳይሆን ኢንሻአላ እሰራበታለሁ። ያኔ ደህና ቦታ ላይ ሲሆን እሰራበታለሁ በሚል ሂሳብ ነው። እንደዛ ነው፣ እላችኋለሁ እዚህ አበረታቱኝ። ያበረታታችሁኝ እላችኋለሁ። እና በቀደሙ ቪዲዮ ደግሞ አውት ሁሉ ነው አንዲት የጠፋይ ፍየል አለ። ያችን አፋር ጉኝ ብያችኋለሁ። ያችን ሴትዮ ካፈለጋችሁ የአምሳ ብር ብጣቃ አሸልማችኋለሁ፣ እሰጣችኋለሁ ብያለሁ። ያንን እንደማ እና የሆነ ላይ ቪዲዮ እንደሚቀረጥ እንደዚህ

አበረታቱኙ ሁላችሁም። እንደገና ደግሞ እንዲህ ቢዲዮ አጫጭር ቢዲዮ ኢትዮጵያዊ ቢዲዮ ምናምን ነበረኝ። እንዲህ ቀጣጥ እየ እንትን ለማለት አወቅበት ብዙ እውቀት ያስፈልጋል። ያንን ለማድረግ እኔ ሙያ ለአሁኑ ነው ያላ ደግሞ በሂደት ሁሉም ነገር ይታወቃል። ከሱ እየተባለ ነው ሁሉም ነገር የሚታወቀው እላችኋለሁ፣ ውዶችዬ፣ ፍቅሮችዬ አለይ ሀቢባ። ኧረ ተው ይህን ሀረቤት እንዲወጣ እንዲያው አበረታቱኝ፣ አበረታቱ። እይታ ምንም ቪዲዮን እያያችሁልኝ አይደለም። እኔ እኮ የማያውቀኝ ሰው ችግር የለውም። የተለየ ወሬ አታወራም፣ ምን ታዝናና ትላላችሁ። ግን እናንተ እንዲሁ ለፈጣሪያችሁ ሰጥቶ የምታውቁኝ ማለት ነው።